በስማብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። መልካ ዮሐንስ ወልደ ነጐድጓድ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስማምነን የጌታችን ኢየሱስ ክርስቶስ ወዳጅ ወልደ ነጐድጓድ ቅዱስ ዮሐንስን ጸሎተ መልክ እንጀምራለን። ጸሎቱና በረከቱ ዘወትር በየጊዜውና በየሰዓቱ ከሕዝበ ክርስቲያኑ ጋር ለዘላለሙ ይሁን፣ አሜን። ሰላም ለዝክረ ስምከ፣ ጸጋንና ሞገስን ለተመላ ቅዱስ ዝክረ ስምህ ሰላምታ የሚገባ ደማዊ ሥጋዊ ፍጡር ስትሆን መልአክ የተሰኘ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ የራእይህን ትርጉም አውቄ ሚስጢሩን መተርጎም ይቻለኝ ዘንድ እንደ ተከዜ ወንዝ የጥበብን ፈሳሽ ጎርፍ በእኔ ላይ የምላም። ሰላም ለስር ተርስከም ካርያም የወረደ ጠለ ቅድስና እንደ ካህኑ አሮን የክህነት ቅባ ዘይት ለሆነው ቅዱስ የራስ ጸጉርህ ሰላምታ የሚገባ ምድራዊ ስትሆን በሰማይ ያለ ሚስጥር የተገለጸልህ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ በአጠገቡ ካስቀመጠ መምህር ጌታችን ኢየሱስ ክርስቶስ ዘንድ ለዓለም ይቅርታት ለእኔም መዳንን ማልድልን። የእግዚአብሔር በግ የተሰኘ የጌታችን ኢየሱስ ክርስቶስ ዙፋን በላዩ ለተዘረጋበት ቅዱስ ራስ ከፊት ንስር ጋር ሰላምታ የሚገባ አባቴ የመምር ወልደ ነጎድጓድ ቅዱስ ዮሐንስ ሆይ እኔ አገልጋይከ በሰማይ በምድር በረከት ባርከኝ። ሰላም ለገጽከም በጌታችንና በመድኃኒታችን በአምላካችን ኢየሱስ ክርስቶስ መስቀል ካገኘው አዘን የተነሳ ደም ግባቱ ለተወለገ ቅዱስ ፊትህ ሰላምታ የሚገባ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ የተባረከ የፊትህ ወዝ በፊቴ ላይ ፈሱ፣ በበደል የከሳ እኔ አጢአተኛውን ያወዛኝ ዘንድ ጠዋት ማታ አንተን እማጸናለሁ። ሰላም ለቀራም ብቲከም የዐይኖችህን ብሌኖች ለሚሸፍኑ ለሁለቱ ቅዱሳት ቅንድቦችህ ሰላምታ የሚገባ የጌታችንና የመድኃኒታችን የአምላካችን ኢየሱስ ክርስቶስ ደቀ መዝሙር ወልደ ነጎድጓድ ቅዱስ ዮሐንስ ሆይ የእኔን የአጢአተኛውን ቅንድቦች ነፍሳትን የሚያጠምድ የጨለማውን አበጋዝ ጋኔንን ድል ይነሱ ዘንድ በቅዱሳት ቅንድቦች ተማፀንኩ። ሰላም ላይ ይንቲከም በሰባቱ የወርቅ መቅረዝ መሃል መምህር ጌታችን ኢየሱስ ክርስቶስን ለተመለከቱ ቅዱሳን ዓይኖች ሰላምታ የሚገባ ከቤተ ክህነትና ከቤተ መንግሥት ወገን የተወለድ ነገረ መለኮትን የምታስተምር ወልደ ነጎድጓድ ቅዱስ ዮሐንስ ሆይ ምሥራቅ ከምዕራብ እንደሚርቅ ያንተ ጽድቀ ምልጃ የኔን ኀጢአት ያርቅልኝ። ሰላም ለአዛኒከ ሰባቱን የነጎድጓድ ድምፅ ያደምጡ ዘንድ ላልደከሙ ቅዱሳ ዦሮች ሰላምታ የሚገባ የቅዱሳን መላእክት ወዳጅ ወለነ ነጎድጓድ ቅዱስ ዮሐንስ ሆይ ድል ነስቶ እንደሚሸለም ሰው ብርሃናዊ መጠጥንና እውመናን ከአማላጅነት መዝገብ አውጥተ ትሰጠኝ ዘንድ እለምንሃለው። ሰላም ለመላትህ ከም ፈጣሪ ኢየሱስ ክርስቶስ በሊቀ ካህናት ቀያፋናህና ሸንጎ በጥፊ ስለ መመታቱ ፈንታ በሮምና ማዕድ ቤት እያገለገል ክሳለ። በጥፊ ለተመቱ ቅዱሳት ጒንጮች ሰላምታ የሚገባ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ ልመና ወደ ሰማይ አድርጋለሽ ብለ በእኔ ልብ ውስጥ የምሥራሽ ድምፅን አሳድርብኝ። ሰላም ላናፊከም ደስ የሚያሰኝ ጣና አርያምን ላሻተቱና የሥጋ መስኮቶች ለሆኑ ቅዱሳት አፍንጫዎች ሰላምታ የሚገባ በጥበብ ክርስቶስ መንገድ የተጓዝ ወልደነ ነጎድጓድ ቅዱስ ዮሐንስ ሆይ ጥጃን ከማሰሪያ እንደሚፈቱ እኔንም ከታሰርኩበት የኀጢአት ማሰሪያ በአማላጅነት እፈተ ያንተ ምርኮ አድርገኝ። ሰላም ለከናፍሪከ በውሃ እንደ ራሰ ግምዣ ጌታችን ኢየሱስ ክርስቶስን እጅግ በመውደድ ሞገሰ ቅድስና ለረሰረሱ ቅዱሳት ከንፈሮች ሰላምታ የሚገባ ሚስጢራዊ ነገረ መለኮትን የምታስተምር ወልደነ ነጎድጓድ ቅዱስ ዮሐንሶይ በከንፈሮቼ የበደልና ርኩሰት በስተዋልና በመሥዋዕት ተጋድሎ ጒጠት ከንፈሮቼ እንዳሰ ትቀድሰኝ ዘንድናለኝ። ሰላም ላፉከም አፈ መለኮት በመለኮታዊ እሳትነቱ ሳያቃጥለው በቅድስና ላከበረው ቅዱስ አፍ ሰላምታ የሚገባ በደሴተ ፍጥሞ ምስጢረ መለኮት የተገለጸልህ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ እኔ አጢአተኛው ልጅ የራይህን ትርጉም አውቄ መተርጎም ይቻለኝ ዘንድ የተዘጋብኝ የአንደ በቴን የድል ማተፍታለኝ። ሰላም ላአስናኒከም ከአባቶች የተረፈውን የበሰለውን እንጂ ያልበሰለ ጥሬውን ላልበሉና እንደ ወተት ለነጡ ቅዱሳት ጥርሶች ሰላምታ የሚገባ የተላከ ሐዋርያና ነቢይ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ የአማላጅነት ጨው እኔን ደስ የሚያሰኝ የምላሴን ነገር ለመናገር ከማያስችል ያለ ማስተዋል አልጫነት ይልቅ የጣፈጥኩ ያደርገኝ ዘንድ ለምንሃለው። ሰላም ለልሳንከም አንዲቷ ወደ ሕይወት አንዲቷ ወደ ሞት ስለሚወስዱ ሁለት የጽድቅና የኀጢአት መንገዶች ለሚያስረዳ ቅዱስ አንደ አንደበት ሰላምታ የሚገባ በባሕር አእምሮ ውስጥ የምትዋኝ ቋንቋዎች ሁሉ የተገለጹለት ወልደ ነጎድጓድ ቅዱስ ዮሐንስ ሆይ እኔ ካንተ ዘንድ የምሻት ምኞቴ እርሷናትና ከሁለቱ መንገዶች ወደ ሕይወት በምታደርሰው መንገድ ምራኝ ሰላም ለቃልከ ቅዱስ ወንጌልን ካስተማሩ ቅዱሳን ሁሉ ይልቅ እጅግ ለተሰማ ቅዱስ ቃለ ስብከትህ ሰላምታ የሚገባ የእግዚአብሔር ወዳጅ ንዑድ ክቡር ወልደ ነጎድጓድ ቅዱስ ዮሐንስ ሆይ በቃል አዘ የመከሩብኝ ጠላቶቼን ሁሉ ትበትናቸው ዘንድ ልመናዬን በፊት አቀርባለሁ። ስለ ሕይወት ለሚነፍስና ዳግመኛም ሲመተ ክህነትን ለሚያሳድር ቅዱስ እስትንፋስ ሰላምታ የሚገባ ጥበባትን የተመላ መምህር ወልደ ነጎድጓድ ቅዱስ ዮሐንስ ሆይ በዳግም ልደት በተቀበልከው እስትንፋስህ ሕይወት የናድስልኝ። ሰላም ለጎሬ ከም ጣመ ንግግሩ ከስኳርና ከማር ይልቅ ለሚጣፍጥ የትዕቢት መፍሰሻ ምንጭ ለሆነ ቅዱስ ጉሮሮ ሰላምታ የሚገባ የጌታችን ኢየሱስ ክርስቶስ ወዳጅ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ፣ አባት ዘብዴዎስን ከንብረቱ ጋር ትተ ለሕዝቡ ወንጌልን ልታስተምር ከሥጋዊ የዚያ ዓለም ኑሮ ተለየም። ሰላም ለክሳድከም አምላክ እግዚአብሔር ደስ በሚያሰኝ ግብር ያርፍባት ዘንድ ለመረጣት ቅድስት አንገትህ ሰላምታ የሚገባ የጌታችንና የመድኃኒታችን የአምላካችን የኢየሱስ ክርስቶስ ወዳጅ ሰባኬ ወንጌል ወልደ ነጎድጓድ ቅዱስ ዮሐንስ ሆይ፣ እነዋት እናት ብሎ የሰጠ እናትህ ቅድስት ድንግል ማርያም በመንግሥተ ሰማይን እነዋት ከአንተ ጋር ትኖራለች። ሰላም ለመትከፍትከም ከላይኛው የሰማይ ዙፋን ሳይለይ ልዑል እግዚአብሔር ማረፊያው ላደረገው ቅዱሳት ትከሻዎች ሰላምታ የሚገባ በጽዮን በር የእንቁ ወንጌል ጌጥ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ ከከባድ ደንጊያና ከእርጥባ ሸዋ ይልቅ የከበደ የእኔን የልቤን ድንዳኔ ከትከሻዬ ላይ ያስወግድልኝ። ሰላም ለዘባንክም ሞገሰ ቅድስና ክንፎቻቸው ስድስት ከሆኑ አርባዕቱ እንስሳ ለማያንስ ቅዱስ ጀርባ ሰላምታ የሚገባ ከተመሰገነ ይሁዳ ወገን የተገኘ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ የጻድቅ ሄኖክ ነፍስ ባለችበት በመንግሥተ ሰማያት የእኔ የወዳጅህ ነፍስ በፊትህ ትመላለስ። ሰላም ለእንግድአከ በመንፈሳዊ የምስጋና ጥልፍ የተጠለፈ የምስጋና ልብስ በላዩ ለተደረበበትና የዓለም ሁሉ ክህነት በላዩ ለሚገለጥ ደረትህ ሰላምታ የሚገባ ከተመሰገነ ይሁዳ ወገን የተገኘ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ፣ ቅድስ በረከትህን ዛሬ በእኔ ላይ ታሳድርብኝ ዘንድ በመስቀል ገዳም ጽናጸንቼም አጸንሃለሁ። ሰላም ለእጽንከም ሀብተ ጸጋ ላልተለያት በነበልባላዊ መለኮት አጠገብ ለተቀመጠች ቅድስት እቅፍህ ሰላምታ የሚገባ ለተመረጠችም መቤትና ለልጆቿ ወንጌልን የጻፍ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ ፈጣሪህ ጌታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ቀን የእኔ ምዕራፍ ትሁን። ሰላም ላዳዊከም ምሰሶች ለተሰኙ ቅዱሳት እጆችን ሰላምታ የሚገባ መምህር አይሁድ የተሰኘ ሐዋርያው ቅዱስ ጳውሎስ የተመለከተው መብረቅ የተገለጸለህ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ የአጢአት ሞገድ የነፍሴን ጀልባ እንዳንገላታት እኔን ከከባድ ማዕበለ ጌጋይ በቅዱሳት እጆች ደግፈኝ። ሰላም ለመዛሪ ከም ኦሪትና ነቢያት የሚያጸኑ ሁለቱን ቃላት በማስተማር ለጸኑ ቅዱሳት መከንጃዎች ሰላምታ የሚገባ የገሊላ ሰው ወልደ ነጎድጓድ ቅዱስ ዮሐንስ ሆይ እኔ ከተኩላ ዲያብሎስ ታድነኝ ዘንድ በእኚ ቅዱሳት መከንጃዎች ተማጸንኩ። ሰላም ለኩርናክም በምሕሳ አውራጃ ከሚቆሙ ስሳ እያላን ይልቅ ለጸና ቅዱስ ክርን ሰላምታ የሚገባ እንደ አንበሳ የጸናና የበረታ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ፣ ጥፋትን ከተመላች ከዚህ ሰፊ ያለም አሳን እንደሚያሰግሩ በአማላጅነት አጥመደት አድነኝ ዘንድ እለምንሃለው። ሰላም ለመትከም በአምላኩ ፍቃድ ከአንዲት የመላእክ እጅ አቅም ይልቅ አቅሙን አንድ ሺህ ጊዜ ከፍል አደረገ ቅዱስ ክንድ ሰላምታ የሚገባ የተከፈተውን የሰማይ ደጃፍንም ያየህ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ የጠላቶቼ መዘበቻ እንዳልሆን ክንድ ረዳት ትሆነኝ ዘንድ እማጸንሃለው። ሰላም ለራከም ፈጣሪና መምህር ወልደ እግዚአብሔር ኢየሱስ ክርስቶስን በመዋለ ሥጋዌው ለዳሰሱ ቅዱሳት የማልጆች ሰላምታ የሚገባ ጸጋ ፍቅሩን የተቀበልክ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ እኔ ከብርና ከወርቅ ይልቅ አማላጅነትን እመርጣለሁና እነሆ ከማል እጆች በታች ራሴን ዝቅ አደርጋለሁ። ሰላም ለአጻቢከም የምትወደው የከበረ ጋዮስ በጎ ምግባር ለጻፉ ቅዱሳት እጆች ሰላምታ የሚገባ ወንጌልን ለማስተማርና ለመስበክ የተላቅ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ መንበርህን ትቶ በተክል ስር ተጠግተ በዋርካ ስርም ተጠልለ ባቀረብከው ልመና ጠብቀኝ። ሰላም ላጽፋረዴከም በደልል ላልለመዱና ከአስሩ ጣቶች ጋር ለተዋህዱ ቅዱሳት የእጅ ጥፍሮች ሰላምታ የሚገባ ከነገደ ሌዊና ከነገደ ይሁዳ የተገኘ ካህን ወልደ ነጎድጓድ ቅዱስ ዮሐንስ ሆይ በፍርድ ቀን ጊዜ ውሃው ነጭ በሆነ ገነት ውስጥ የኒን ነፍስ በምልጃ የሰለጠነች ታደርጋት ዘንድ እለምንሃለው። ሰላም ለገቦከም በራት ጊዜ መኝታ ለሆነው የሚሞቅ የነበልባል ቅፍ ቅዱስ ጎን ሰላምታ የሚገባ ከተመረጥ ወገኖች ይልቅ የተመረጥ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ ከቅዱስ እግዚአብሔር አብ የተገኘች የአንተ የሃይማኖት ጥበብ በእኔ ላይ ታድርብኝ ዘንድ እማጸንሃለው። ሰላም ለከርስከም ለአፍ የምትመር የመጽሐፍ ቃል ምግብነት ለምትመርጠው ቅዱስ ወድህ ሰላምታ የሚገባ ከተመረጡ አላው ወገኖች ይልቅ የተመረጥ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ ላብ ከሚፈስበት ከቈላ ጋንም የጥም ስፍራ ይልቅ በአንተ አክና ፈረዴት ደግፈ ወደ መንግሥተ ሰማያት ውሰደኝ። ሰላም ለልብከም የእብራውያን አይሁድ እጅ ሰቅሎ በገደለውና በፍቃዱ በሞተ መምህረን ጌታችን ኢየሱስ ክርስቶስ መታመንን ላላቋረጠ ቅዱስ ልብህ ሰላምታ የሚገባ ንጽሕናንና ድንግልናን የተሸለመ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ ነፋሳውሉ ትቢያ ከምድር እንደሚጠርገው ጠላቶቼን ሁሉ በኃይለ ጸሎትህ በትንልኝ። ሰላም ለኩልያቲከም መብራት የተሰወሩ መዛግብትን ገልጦ እንደሚያሳይ ጌታችን ኢየሱስ ክርስቶስ ለመረመራቸው ቅዱሳት ኩላሊቶች ሰላምታ የሚገባ የብሔረ ሰርዴስ አለቃ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ ሰባቱ ነገደ መላእክት ከበው ከሚያመሰግኑበት የሕያው እግዚአብሔር ዙፋን ወጥቶ ያደረብህ ሞገሰ ረዴት ይደርብኝ። ሰላም ለሊናከም ቅፋትን ያይደለህ በጎ ምግባርን ብቻ ለሚያስብ ቅዱስ ሕሊና ሰላምታ የሚገባ የሊቀ ነቢያት ሙሴ ብሉያዊ ትእዛዞሪትንና ወንጌልን አስማንተ የጻፍ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ ሕሊና የሰማያዊውን ክብር እንጂ ምድራዊ ክፋትን እንዳያስብ በአማላጅነት ታደርገው ዘንድ እማጸንሃለሁ። ሰላም ለአማዎቲከም ወልደ ነጎድጓድ ቅዱስ ዮሐንስ ሆይ በቅንነትና በእውነት የምታመልከው ፈጣሪ ኢየሱስ ክርስቶስን በዕፀ መስቀል ላይ ተሰቅሎ ባየው ጊዜ እናቱ ድንግል ማርያምን ተከትለ ከቤተልሔም እስከ ቀራኔዮ ስትከተለው በጽኑ ነበል ባለ ሐዘን ለታወከው ቅዱስ አንጀት ሰላምታ ይገባል። ሰላም ለንዋየ ውስጥ ከም እግዚአብሔር ፈጥሮታልና ለመረመረው ቅዱስ ንዋየ ውስጥ ሰላምታ የሚገባ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ እኔ ወዳጅህን ከድንግል ማርያም ከሥጋዋ ሥጋን ከነፍሷም ነፍስን በነሳ በጌታችን ኢየሱስ ክርስቶስ የቀናሽ መንገድ መርተህ ወደ ሰማያዊ ማደር ያገባ ዘንድ እርዳኝ። ሰላም ለምብርትከም እንደ ውኃ መቅጃ ከርራይና ይቅርታ ውኃ ለማይለይ ቅዱስም ብርትህና ሰላምታ የሚገባ የመጀመሪያይቱ መገናኛ ድንኳን ዕጣንን ያሸተትክ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ በእኔ በወዳጅ ላይ መከራን እንዳያመጡብኝ ከጨለማው አበጋዞች በአማላጅነት እጠብቀኝ። ሰላም ላቋከም አጽፈ ቅድስና መታጠቂያው የመምህሩ ጌታችን ኢየሱስ ክርስቶስ ፍቅርም ድጉ ለሆነለት ቅዱስ ወገብ ሰላምታ የሚገባ ከወንጌላውያን ልጆቹ አራተኛ ወንጌላዊ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ ከሰማይ እንደወደቁ መናፍስት ጠላቶቼ ወርቁ ዘንድ ከፍኖተ ሕይወት ለይተ ጣላቸው። ሰላም ላቁያጺከም ሰውነትን በሥጋዊ ምሰሶነት ለሚያጸኑ ሁለቱ ቅዱሳት አጭኖች ሰላምታ የሚገባ በንጽሕናና በቅድስና የቅዱሳን መላእክት ወገን ይሆን ወልደ ነጎድጓድ ቅዱስ ዮሐንስ ሆይ አውሬ ዲያብሎስ በቤትም በመንገድም እንዳያጠምደኝ እኔን ጠብቀኝ። ሰላም ላብራኪከም ሰባኬ ወንጌል ወልደ ነጎድጓድ ቅዱስ ዮሐንስ ሆይ፣ የክብሩ ግርማ ለሚያስደንቅ መልአክ በሰገድክለት ጊዜም ከሰማይ የወረደ ይመላክ እኔ እንዳንተ ከቀደምቶች ነቢያትና ከወንድሞች ሐዋርያት ጋር አገልጋይ ነኝና ለእኔ አትስገድልኝ አለም። የአምልኮ ስግደት ለእግዚአብሔር ይገባልናም። ሰላም ላጋሪከም ሁሉም በፈጠረ ጌታችን ኢየሱስ ክርስቶስ ትንሣኤ ጊዜ ሐዋርያ ቅዱስ ጴጥሮስን እስከሚቀድመው ድረስ ፈጥኖ ለገሰገሱ ቅዱሳት እግሮች ሰላምታ የሚገባ በኤፌሶንና በእስያ ያሉ አብያተ ክርስቲያናት አለቆችን የገሰስ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ፣ እግረ ልቡናዎቼ በበደል ደንጊያ ተሰናክለዋልና ጤነኛ የሆኑ ዘንድ በምልጃ እርዳኝ። ሰላም ለሰኮናከም ለተቀደሰ ተረከዝ ሰላምታ የሚገባ የንጉሥ ዳዊትን ወገን እመቤታችንን ከልጇ መስቀል ሥር የተቀበልክ ምድራዊ መልአክ ሰማያዊ ሰው ወልደ ነጎድጓድ ቅዱስ ዮሐንስ ወይ በዓለሙ ፈጣሪ እግዚአብሔር የተጠላ ዕባብ ዲያብሎስ እንዳያሸንፈኝ በአማላጅነት አሳነ ልቤን እንደ ብረትና እንደ ናስ አጥናለኝ። ሰላም ለመከየድ ከም ጌታችን ኢየሱስ ክርስቶስ በጲላጦስ ሸንጎ በቆመ ጊዜ ስትከተለው ላልደከመ ቅዱስ የእግር መርገጫ ሰላምታ የሚገባ ስለ ቃለ ወንጌል በመታጠቢያ ቤት ውስጥ ያገለገልክ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ ከልቤ መክሬ አስተውዬ አንተን መድኃኒትና አማላጅ አድርግ ያለውና ከሰይጣን አገዛዝ ኃጢአት ነፃ ታወጣኝ ዘንድ ለምንሃለሁ። ሰላም ላጻቢከም ኃላፊ ጠፊውን አለመሥጋ ንቅኸዋልና፣ ላልተሰነካከለ ቅዱስ ጣት ሰላምታ የሚገባ የቅዱሳን ነቢያትና የቅዱሳን ሐዋርያት ወዳጅ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ ከሃይማኖት ወጥቼ ወደ በደል ስፍራ እንዳልሄድ፣ እግረ ልቡን ዐይነ ጽንተ ጠብቀኝ ዘንድ እማጸንሃለው። ሰላም ላጽፋረ እግርከም ከአራቱ ከዋክብት ወንጌላውያን ይልቅ ገናንነትም እጽፍ ድርብ የሆነ ቤዛነት ከሰማይ የተሰጠ የቤተ መቅደስ መቅረዝ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ በሰውነት እጫፍ ለሚገኙና የአስሩ ዕጣቶች ሞገስ ለሆኑ ቅዱሳን የእግር ጽፍሮች ሰላምታ ይገባል። ሰላም ለቆምከም እንደ ሰማይ ለረዘመ ቅዱስ ቁመትህና የመጻሕፍት ተራሮች ምስጢራትን ለሸፈነ ቅዱስ ጥላህም ሰላምታ የሚገባ ወልደ ነጎድጓድ ቅዱስ ዮሐንስ ወይ አንተን መጠጊያ መመኪያ አድርጌ ያለውና ሰማያት ስፍራ በሚጠባቸው በዚያ የፍርድ ቀን ወደ ጌታችን ኢየሱስ ክርስቶስ ቀኝ በምታደርስ የጽድቅ መንገድ ምራኝ። ሰላም ለመልክከ በማስተዋልና በፍቅር ለተመላና የቅኔና የምስጋና ቃል ላቀረብኩለት ቅዱስ መልክ ሰላምታ የሚገባ ንጽሕናን እንደ ግምዣ የተጎናጸፍ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ መዓዛ ቅሬታው ደስ እንደሚያሰኝ ንጹሕ ጣን የከንፈሮቼን ፍሬ ጸሎቴን ትቀበለኝ ዘንድ ለምንሃለሁ። ሰላም ለፍልሰትከ ከወንድሞች ቅዱሳን አዋርያት እንደ ተነገረ ሕያው ለሆነ ቅዱስ ፍልሰትህ ሰላምታ የሚገባ ሰውነቶች በቅድስናና በንጽሕና ያጌጡ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ የተመረጡ ወንድሞች ቅዱሳን በሚኖሩበት ደስ በሚያሰኝ ሰማያዊ ገነት ውስጥ እመላለት ዘንድ በአማላጅነት እርዳኝ። ሰላም ለልብስ ከም የሕይወትህን የቅድስና ዝክረ ተጋድሎ ያስረዳ ዘንድ ለተወደደ ደቀ መዝሙርት አብሮ ኮሮስ ለተሰጠ ቅዱሳን ልብሶችና ጫማ ሰላምታ የሚገባ የቅዱሳን መላእክት ወዳጅ ወልደነጎድጓድ ቅዱስ ዮሐንስ ሆይ የተትረፈረፈ ፈለገ ሰላም በእኔ ሰውነት ውስጥ እንዳይጎድልብኝ እለምንሃለሁ። ለለመነ ስጠው እንጂ አትከልክለው የሚል የወንጌል ትእዛዝ የምታውቅ የቅድስና ጸጋን የተመላ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ የድሃ ተስፋው ልመና ነውና የምሻውን በጽድቅ የሚገለጽ ቅዱስ በረከትን ትሰጠኝ ዘንድ ችላት በል። ኦ ዮሐንስ መሥዋዕተ ጽድቅን የምታሳርግ የከበር ወልደ ነጎድጓድ ቅዱስ ዮሐንስ ሆይ በልቤ ውስጥ ፍቅረ ረዴትህ ሞልቷልና ኃጢአቴን ባንተ ንጽሕና አስወግደ፣ የተዳደፈ ምግባሬ ነው በቅድስና ሽቶ አጣፍተ፣ እኔ ወዳጅህን ለመባረክ ከወንድሞች ቅዱሳን ሐዋርያት ጋር ፈጥነናለኝ። ስባተ ሰላም ወፍቅ የከበርክ የጌታችን ኢየሱስ ክርስቶስ ወዳጅ አቡ ቀለምሲስ ቴዎሎጎስ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። የአዲስ ሥርዐት ሐዋርያ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ በምድጃ ቤት ውስጥ የሴቲቱን ቁጣ እንደምንታገዝ የሞተውን ሰው አስነስተሃልና ሰላምታ ይገባሃል። ሰላም ለከ አብሮኮሮስ ቅዱስ አብሮኮሮስ ደቀ መዝሙር ይሆነልህ መሪር መከራንም ታግሰ ሰማያዊ ክብርን የተመላ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ በምድር ላይ እንዳንተ ያለ ድንቅ ሐዋርያ ማን ነው? በቅድስ ቤተ ክርስቲያን ማኅበረ ጉባኤ በቅኔና በእንዚራ ከሚመሰገን ጌታችን ኢየሱስ ክርስቶስ የምስጋና ዘውድን የተቀዳጀ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። በቅድስ ቤተ ክርስቲያን በፍጹም ምስጋና ነው የማደንቅን የመለኮት ወዳጅ ጻድቅ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። ስም አጠራር ምንኛ ይጥማል የቅድስና ደምግባት ምንኛ ያምራል እያልኩ የማደንቅ የመለኮት ወዳጅ ጻድቅ ወልደ ነጎድጓድ ቅዱስ ዮሐንስ ወይ ሰላምታ ይገባሃል። እንደ ዘጠኙ ሊቃናት ባቀረብኩልህ ሰላምታ ጸጋ ረዴትን የምትሰጠኝ የወልደ እግዚአብሔር ጌታችን ኢየሱስ ክርስቶስና የእናቱ ድንግል ማርያም ወዳጅ አቤቱ ወልደ ነጎድጓድ ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። ከፍ ባለ የተዋህዶ አየር ላይ እየበረር አስቀድሞ ቃል ነበረ ቃልም ሥጋን ተዋህዶ በማዕፀነ ድንግል ማርያም አደረ ብለህ አራተኛውን ቅዱስ ወንጌል የጻፍ መዓዛ ምስጋና በሁሉም አፍ የተወደደ በንስር የምትመሰል ወልደ ነጎድጓድ ቅዱስ ዮሐንስ ሆይ ሰላምታ ይገባሃል። ኦ አጋስታ ዓለም ስሉስ ቅዱስ አብና ወልድ መንፈስ ቅዱስ ሆይ በወዳጃችሁ ወንጌላዊ ራእየ ቦሃት ወልደ ነጎድጓድ ቅዱስ ዮሐንስ ጸሎትና በረከት እኔን ወዳጃችሁ ከመከራ ሥጋ ከመከራ ነፍስ ሰውረኝ። በየጊዜውና በየሰዓቱ ሁሉ ዛሬ ዘወትርም ለዘላለሙ አሜን።